ሰላም ሰላም ቤተሰቦች፣ እንዴት ናችሁ? እንዴት አደራችሁልኝ? ደህና ናችሁ ወይ? አለውን እግዚአብሔር ይመስገን። በያላችሁበት አለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ያው ጨረቃዎቻችንን በጣም እያስከፉን ይገኛሉ። በጠለይ ትላንትናም ከትላንት ወዲያም ያለው ነገር እጅግ በጣም አስከፊ ነው። እጅግ በጣም ያስጠላ ነው። ትላንትና እኔ ከሀይሜ የወሰድኩት ትልቅ ነገር አለ። እሱንም እነግራችኋለሁ። እንዲሁም ደግሞ ሀይሜ ሼር ያደረገችውም ነገር አለ። እሱንም ከምን አንጻር አደረገችው የሚለውን እስኪ እንነጋገር። ማለት እኔ ሀይሜን ማቃት ያው እስካሁን ድረስ በአስተዋይነቷ፣ በጀግንነቷ፣ በጉብዝናዋ እንዲሁም ደግሞ በተደጋጋሚ ይቅር ባይነትን ብዙ ጊዜ ሀይሚም ሆነች ብርክም ሆነ ብዙ ጊዜ ይናገራሉና አንዳንድ ጊዜ በጣም በጣም ጠንካራነቷን ደግሞ ማለት በተለይ በተለይ ሴት ልጅ በክብሯ መደራደር እንደሌለባት ሴት ልጅ በቃ ጎብስ ኮስታራ እንዲሁም ደግሞ በቃ በክብሯ ምንም ምንም ነበር። ሴትነት ውድ እንደሆነ ሴትነት ብርቅ እንደሆነ እና ሴትነታችሁን ውደዱት፣ ሴትነት ውድ ተስጦ ነው ትለናለች ብዙ ጊዜ ሀይሚ ማለት ነው ግን አንዳንዴ ደግሞ ከልክ ያለፈ ሲሆን ደግሞ በአካባቢያችን ያሉ ሰዎችን ወዳጆችንን አፍቃሪዎቻችንን ደግሞ መጉዳት የለብንም እና ምን ልንፈልጌ ነው? ሀይሚዬ አንቺ ጎበዝ እንደሆንሽ እናውቃለን። ራሽን የምታስከብሪ ጠንካራ ሴት እንደሆንሽ እናውቃለን። እስከ ዛሬ በተለያየ መንገድ አሳይተሽናል። ዛሬ ግን ያንቺን ጠንካራነት ያንቺን ጉብዝና ያንቺም ደግሞ በክብርሽ እንደማትደራደሪ ለማሳየት ደግሞ አሁን ላይ እኔ እየታየኝ ያለው ነገር ብሩኬን እየጎዳሽ ነው ሀይሚ። ብሩኬ ለአንቺ ብዙ የሆነ ልጅ ነው። ታውቃላችሁ ሁላችሁም ቤተሰቦች አይደለም? በጣም ብዙ ጊዜ ብሩኬ በተደጋጋሚ ለሀይሚ ምን ያክል ቦታ እንዳለው አሳይቶናል። እስቲል በቅርቡ በቅርቡ ፋሲል ቀለብ እኔ እንዴ ሌላው እንደ ቢሆን አያምንም፣ ውዶቼ እውነት ቀኑ ሙሉ አግቶ እቤት አውሏት አላደል፣ ፋሲል ፕራንክማ አይደል፣ ፕራንክ ነው እንኳን እንዳንል እኛ ፕራንክ ነው እያልን ነው እንጂ ነገር ግን እሷ እውነት ሆኖ ተገኝቷል፣ በእሷ ማለት ነው። እና ብሩኬ ይህንን ሁሉ አልፏል፣ ብዙ ነገር አልፏል። ብቻ ለምንድን ነው ሀይሚዬ እሱ ይቅር ባይ ስለሆነ እሱ በክብሩ ስለሚደራደር ወይም እሱ ክብር ስለሌለው አይደለም። ታውቂያለሽ፣ መቼም ይሄንን ላንቺ መናገር አያጠበቅብኝም፣ ግን ደግሞ በቃ ሀይሚዬ ለብሩኬ ብለሽ፣ በቃ ብሩኬ በጣም እየተጎዳ ነው። ትላንትና ተስፋ ቆርጦ ሁለቱም እንደቆሙ ጥሏቸው ሄዳ የሆነ ነገር ይዳረጋሉ ብሎ እንኳን። ምክንያቱም ይሄ ልጅ በቃ በጣም መጥፎ ስሜት ውስጥ ነው ያለው፣ በጣም ከባድ ሁኔታ ውስጥ ነው ያለው እና ይሄ ነገር አይበቃም ወይ? እስከ መቼ ነው? አንቺን እናውቃለን እኛ፣ ጎበዝ ሴት ነች፣ ጠንካራ ሴት ነች። ብሩኬም ደግሞ የመጀመሪያ ጥፋት አጥፍቷል። አዎ፣ አላጠፋም ብዬ የብሩኬንም ጥፋት ልሸፋፈን አይደለም፣ በጭራሽ አይደለም። ጥፋት አለ፣ እውነት አለሽ። ግን ሁለት ቀን ይበቃል፣ ትላንትናና ከትላንት ወዲያ ይበቃል። ግን የሶሲ መንጣት ትልቅ ትልቅ ትልቅ በእነሱ መካከል ትልቅ ጸብን እየፈጠረ ያለው የሶሲ መንጣት ነው። በሶሲ መንጣት ደግሞ ብሩኬ ይጠየቃል ወይ አይጠየቅም? ውዶች ለምን መሰላችሁ? ትላንትና ሳትነግረው ነው እየመጣችሁ ሀይሚ መምጣቷን ማለት ነው። ምክንያቱም መፍትሄ አገኘ እየመሰለው ስለዚሁ ጉዳይ ምናልባት ለሌላ ጉዳይ ቢሆን ወይም ደግሞ ለሌላ ነገር ቢሆን የመጡት አዎ ብሩኬ ይጠየቃል። ለምን ከሶሲ ጋር ትታያለህ ይባላል። ግን ደግሞ በቃ ከዚህ በኋላ ሶሲ ከምትባል ልጅ ጋር እንዳላይህ፣ በቃ እኔ አልተመቸችኝም። በእርግጥ እሷ ዝም ብላ አይደለም በዛ ቪዲዮ ብቻ እንዳልሆነ ትላንትናም ነግሬያቸዋለሁ። ግን የሆነ ከካሜራ ጀርባ የሆነ የእነሱ ጓደኝነት ያልተመቻትም። ስለዚህ ወይ ሶሲ ምረጥ ብሩቂ፣ ወይ ደግሞ ሀይሚ ምረጥ። ከዛ በኋላ ከሶሲ ከምትባል ልጅ እራቅ በቃ ይህንም ማስጠንቀቂያ ነግረች ነግረሽ በቃ ተመለሽ። ምክንያቱም እዚህ ጋርም ለመፍረድም አሁን ልክ ነሽ ለማለትም በመጀመሪያው ልክ ነሽ ብለናል፣ ትላንትና ልክ ነሽ ብለናል። ዛሬ ግን እኔ ሀይሚ ልክ ናት ልል አልችልም። ለምን መሰላችሁ? ሁሉንም ነገር ልክ ናት ባልኩ ቁጥር እኔ ሀይሚን እየጎዳዋት ነው እንጂ ስለወደድኳት አይደለም። ሶስ የምትባይ ከህይወታቸው ውጪ እና ትናንትና ደግሞ የተረዳሁት ነገር ምንድን ነው? ሶስተኛ ሰው አልፈልግም ማለት፣ ሶስተኛ ሰው በፍቅረኛሞች መሀል ሶስተኛ ሰው አልፈልግም ስትል ነው። ስለዚህ ይቺ ልጅ ሶስተኛ ሰው አያስፈልጋትም ለማስታረቅ። አሁን እሷ ላስታርቅ እያለች ነው የምትመጣው አይደለም። ሶስተኛ ሰው አያስፈልገንም ብላለች። እነዚህ ልጆች ብቻቸውን ሲሆኑ እንደሚታረቁ ነው ኔ ትላንትና ከሀይሚ በደንብ የተረዳሁት። ሶስተኛ ሰው በእርግጥ ፍቅር ላይ የትም የትም ሆነ የት ሶስተኛ ሰው መግባት የለበትም። ሶስተኛ ሰው ሲገባ ፍቅር ይታመማል። በጣም በጣም አደጋ ላይ ነው የሚወድቀው ፍቅር ሶስተኛ ሰው ከገባበት። ስለዚህ ፍቅር ላይ ሶስተኛ ሰው መግባት የለበት። ምን የተረዳውት ከሀይሚ ትናንትና እነዚህ ሁለት ልጆች ቢሆኑ ይታረቃሉ። እስካሁን አይቆዩም ነበር። ስለዚህ ይቺ ናት እስካሁን ያቆየቻቸው። ሌላኛው ደግሞ ይሄ ከፍቅረኝ አሁን ዛሬም ልትመጣ ትችላለች፣ አይታወቅም። ምክንያቱም አሁን ምንድነው ፍቅረኝ አጣልተሽኛል፣ ስለዚህ ከፍቅረኛ የምታስታርቅኝ አንቺ ነሽ ነው የምትለው። እና እኔ ሶሲ እንደው ይሄ ቪዲዮ ቢደርሳት ደስ ይለኛል። ፍቅረኛሽን ሲጀመርም በስነ ስርዓት ይቅርታ አልጠየቅሽውምም ይቅርታም አላስረዳሽውምም። በቆመበት ነው ገፍትረሽ ጥለሾ የመጣሹ። ስለዚህ እሷን ተጠያቂ አታድርጊ። መጀመሪያ አንቺ አስተካክለሽ እስኪ አናግሪ ፍቅረኛሽን ፍቅርነት ለፍቅርሽ ቦታ ካለሽ ማለት ነው። ሲጀመር እኔ ለሱ ክብር ያለሽ ራሱ አይመስለኝም። እውነቴን ነው። ለማር ካነጋገሯ ከተረዳሁት ካገላለጽ፣ አገላለጹ በቃ እንደዚህ ነበር። እንደዚህ በራሱ ጉዳይ ሀይ ምናምን ስትለው በቃ አይ ፍቅር እንደዚህ ነው እንዴ ምናምን ኧረ፣ ስለዚህ ሰበብ ነው። በቃ ከፍቅረኛ አጣላሽን የሚለው ሰበብ ነው። እነሱ በራሳቸው ጊዜ ይታረቃሉ። አንቺ የራስሽን እዛው ፍቅረኛ ሽን አስታሚ፣ በስነ ስርዓት ሄደሽ አስረጅ። በስነ ስርዓት እንኳን ለማስረዳት አልሞከርሽም ሲጀመር ስለዚህ ዳጊ የምትባለው ደግሞ ከብሩኬ ራሱ ውረድ። ብሩኬ ያንተን ሴትዮ አይፈልግም። እሺ ሀይሚን የምትመስል ቅመም እያለችው ያንተን ሴትዮ፣ ቀን ጎዶሎና የቀን ክፉ ሆነና ይሄ ያልሆነ ፕራንክ አገናኛቸው እንጂ ማለት ነው ብሩኬ ሶሲን እንጃ። እኔ በልቡ ሶሲን ያስባል ብዬ እኔም መቼም መቼም አስቤም አላውቅም። ምን እንጃ በጭራሽ። እኔም በዚህ መልኩ ብሩኪን አልጠረጥረውም፣ በጭራሽ አላስብም። ስለዚህ ሚስትህን ያስብ ብሩኪ አይፈልጋትም። ሲጀመረም አይመጣጠኑም። ከሱም ጋር አትሄድም እንጂ ጓደኛም ልትሆን እንኳን አይደለም ሌላ ነገር። አንተ ራሱ መጠርጠር የለብህም ያንተ መጠርጠር በራሱ በሀይሚ ላይ ሌላ ችግር ይፈጥራል። ስለዚህ ሀይምዬ አሁንም ደጋግሜ የምናገረው ነገር ብሩኬን አተጉ። ብሩኬ እየተጎዳ ነው በዚህ መሃል በቃ። ሁለተኛ እሷም እሷ ለማጣላት ከሆነም የገባችው ለእሷ የፈለገችው ነገር እንዲሆንም መፍቀድ የለብሽም እና ደህና ሁኑልኝ። ሼር ያደረግሽው ነገርም ለሶሲ ነው የማንም ልቅምቅም የሰው ልካያቅም ብላለች። አዎ ጀግና ነሽ አንቺ። እኛ እናቅሻለን። እኛ እህቶችሽ በደንብ እናቅሻለን። በክብር ሽማትደራደሪ ጀግና ሴት ነሽ። ሀይሚዬንማ ወታደር ነበር መሆን ያለባት የእውነት ወታደር ነበር አንቺ መሆን ያለብሽ። ስለዚህ እባካችሁ እባካችሁ፣ የእውነት እኔ አላቅም። ብቻ በጣም የከበደኝ ቲዩብ ራሱ አስጠልቶኛል። እውነት ወይ እንደባለፈው ባለፈው እስከሚታረቁ ድረስ ልብ ብዬን የምጠፋው